እንዴት አረፈዳችሁ የፋና ስፖርት የቅዳሜ ዝግጅታችን ላይ የምንገኘው ዛሬ የካራቴ ስፖርት ልንመለከት ነው የካራቴ ስፖርት እንግዲህ በኢትዮጵያ ከሚዘወተሩ ቀደምት ስፖርቶች መካከል አንደኛው ነው ግን ኢትዮጵያ እምብዛም ያልተጠቀመችበት ስፖርት ይመስለኛል በገሌ እና እዚህ ስፖርት ላይ ባለሙያዎችን ጋብዣለሁ ከእነሱ ጋር ስለ ካራቴ ስፖርት የተወሰነ ነገር እናወራለን። የተወሰነ ግንዛቤ የሚፈጥርልንም ነገር እናገኛለን ብዬ አስባለሁ። እዛ አጠገቤ የኢትዮጵያ ካራቴ ፌዴሬሽን ፕሬዚዳንት አቶ ሙሉነ ጎሳይ እንደዚሁም ደግሞ በካራቴ ስፖርት ላይ ረጅም ዓመትን ያሳለፉ ያሰለጠኑ አሁንም በካራቴ ስፖርት እንቅስቃሴ ውስጥ ሙያቸው ያልተለየ ዶክተር ኤልያስ ይገኛሉ። ከእነሱ ጋር ቆይታ የምናደርግ ነው የሚሆነው። እንግዶቼ አክብራችሁ ስለመጣችሁ ከልብ አመሰግናለሁ። አመሰግናለሁ። በጣም ጥሩ እንግዲህ በቅርብ ዋና ያገናኘን ጉዳይ የኢትዮጵያ የምስራቅ አፍሪካ የካራቴ ሻምፒዮና ልታዘጋጅ ነው በታሳሰሮ የሚደረግ ውድድር ነው እና ስለሱ እንድናወራ ፈልጌ ነው እና ደግሞ ብዙ ያልተወራለት የካራቴ ስፖርት ምን ላይ ይገኛል በተለይም ደግሞ ሀገራችን በተለያዩ አህጉራዊና ዓለም አቀፍ ውድድሮች የሚወክሉ ስፖርተኞች ያሉባት ሀገር ናት፣ እና በካራቴ ስፖርትስ እንዴት ነው? በምን ደረጃ ላይ ይገኛል? እንግዲህ አቶ ሙሉነ በቅርብ ወደ ፕሬዚዳንትነት የመጡት እና ከእሱ ጋር በተያያዘ የምናነሳቸው ነጥቦች ይኖራሉ። በቀዳሚነት ግን የኢትዮጵያ የካራቴ ስፖርት በምን ቁመና ላይ ይገኛል? እንደ ፕሬዚዳንትም እንደዚሁም ደግሞ ስፖርቱን በቅርብ እንደሚያውቀው ሰው ከዚህ መነሻ እናደርግና እንቀጥላለን። እሺ፣ እድሉ ስለተስጠኝ አመሰግናለሁ። ያው የካራቴ ስፖርት በኅብረተሰቡ ዘንድ ከፍተኛ ተሰሚነት ያለው፣ ፍላጎት ያለው፣ በሰፈርም ከድሮ ፊልምም ስናይ ካራቴ ብለን ነው የምንለው። አክሽን ፊልም ራሱ በሚጠራው በካራቴ ነው። ስለዚህ ስፖርቱ በጣም ጥቃቅን ከሚባል ሎ ሌቭል ካለ ሰው ጀምሮ እስከ ከፍተኛ ደረጃ ያለ ሰው የሚሰራ ስፖርት ነው። ምክንያቱም የመጀመሪያው መልካም አጋጣሚ የተለየ ማሽን ወይም ኢኩፕመንት የሚጠብቅ አደለም። ማንኛውም ስፖርቱን መስራት የፈለገ ሰው ትሬነር እስካለው አሰልጣኝ እስካለው መስራት የሚቻል ስለሆነ በሀገሪቱ የመስፋፋትና የመዘወተር እድሉ ከፍተኛ የሆነ ስፖርት ነው። ይሄ መልካም አጋጣሚ ስፖርቱ የሰጠን መልካም አጋጣሚ ነው። ነገር ግን ስፖርቱ እንደመታወቁ እንደመፈለጉ መስፋፋት አልቻልም። በተለይ ስፖርቱ በክልል አካባቢ በጣም ነው የሚዘወተረው። ነገር ግን ያንን ይሄ ያለውን ፖቴንሻል ይዞ ወደ ዓለም አቀፍ በማቅረፍ ደረጃ ሀገራችን እንድትታወቅበት ሜዳሊያ ከማግኘት ደረጃ የተደረጉ እንቅስቃሴዎች አናሳ ነበሩ። ያም ደግሞ በመንግስት በኩል ሊሰጠው ይገባ የነበረውን ትኩረት እንዳያገኛ አድርጓል እንጂ ምናልባት ሜዳሊያዎችን ማምጣት ተችሎ ቢሆን ኖሮ ያለውን አቅምና ፍሰት መልካም አጋጣሚዎች መቀየር ተችሎ ቢሆን ኖሮ ካራቴ አሁን ከደረሰበት ኢትዮጵያ ላይ ያለውን አይነት ስም ይዞ ሊቀጥል ይችል ነበር ብዬ አስባለሁ። ዶክተር እንግዲህ ረጅም ጊዜ በዚህ በካራቴ ስፖርት እንደዚሁም ደግሞ ሌሎች ስፖርቶች ላይ ስትሰራ የቆየህ እስከ ውጭ ሀገር ድረስ ጥናትና ምርምር እንዳደረግ አውቃለሁና እንደው የካራቴ ስፖርት በተለይም ደግሞ እናንተ ወጣት በነበራችሁበት ዘመን ያለው የኢትዮጵያ ካራቴ ስፖርት እና አሁን ያለው የካራቴ ስፖርት ምንም የሚለያያቸው ነገር አለ? እድገቱስ በምን መልኩ ሊነጻጸር ይችላል? እሱ እምታነሳለን። አመሰግናለሁ። ትልቁ ችግር እኔ ትዝ ይለኛል። መጀመሪያ እኔ ማርሻል አርት ሳይከፋፈል 15 ቀን ኮርስ ሰጥቻለሁ። እና በጣም የሚገርም ነገር ነው፣ ብዙ የሚያወሩት ስለ ስፕሊት ነው ስለምን እና እንግዲህ ያኔ እኔ እንበለው ዘጠና ዓመተ ምህረት በኛ ነው የመጣሁት። እሱም ነው በር የከፈተልኝ ወደ ሌላው ስፖርት እና በጣም ትዝ የሚለኝ ምንድን ነው ብዙ ጊዜ በቃ ይሄ የሚያብለጨልጭ ማርሻል አርት ነበር የሚሰራው፣ መሰረት ያለው እኔ ቤት እየመጡ አሰለጥናቸው ነበር። ምንም መሰረታዊ እንትን አያውቁም። ለምሳሌ መጀመሪያ ኦል አፍሪካን ጌምስ አቡጃ ናይጄሪያ ልንሄድ ውድድሩ የተደረገው በታይኮንዶ ህግ ነው ዳኛው ደግሞ የውሹ ዳኛ ነበር እና እኔ የሚገርምህ እመላለሳለሁ ዳኛ ዳኝነት ኮርስ ተጻጣችሁ እኔ በፍረንሳይ ሀገር የክልል ዳኛ እንትን ሌቨል ነበረኝ። እና በፍጹም ምንም አልተቻለም ከዛ እንዲህ ስንል ስንል አሁን አቶ ሙሉ ነ ተናገረው ትልቁ ነገር ምንድን ነው እኛ ይሄን ውጪ ወጥተን አንድ ውጤት ብናመጣ ኖሮ ነገሩ በጣም ይቀየር ነበር። እኔ አንድ ምሳሌ ልስጥህ። ፈረንሳይ ሀገር የነበርኩበት ክልል የውጪ ዜጋ ነኝ እኔ። ጥሎ ማለፍ ብቻ ነው መሳተፍ የምችሉ፣ አለዛ በቡድን ገብቼ መሳተፍ ይችላለሁ። እና በአመት እስከ ሶስት እስከ አራት ውድድር ማድረግ ይችል ነበር ነ እንግዲህ አስብ፣ በአመት ሁለት ውድድር አድርገህ ያውም ካለፍክ እኮ ነው ክልል አልፈህ እንደሆነ ብሔራዊ ሻምፒዮና ልትወዳደር ትችላለህ። ምን እናረግ? እኔ ምልህ እኮ እኔ እንደ አጋጣሚ አንድ ማፑቶ የሄድኩኝ ጊዜ አንድ ሴኔጋል አሰልጣኝ ስንጫወት ምን አለኝ? ኦፕን ስፔን ሄጅ አለው፣ ኦፕን ፓሪ ሄጅ አለው፣ ኦፕን ኢስታንቡል ሄጅ አለው። ሶስት ኦፕን ማለት ከፍተኛ ደረጃ ካራቴ የሚሰሩ ተወዳዳሪዎች። እኛ እዚህ በመንደር ሻምፒዮና ነው ሄደን ምንወዳደር። ይሄን አየህ። እስካሁን እኔ የሚገርመኝ ከአቶ ሙሉነህ ቀደም ብሎ የነበሩ ሁለት ፕሬዚዳንቶች አንድ ነገር ለውጭ ግንኙነት ሰሩት ስራ የለም አንድም። አቶ ሙሉነህ ወደ አንተ ልመለስና፣ እንግዲህ መንግስት ቁርጠኛ እንደሆነ በተለይ የኢስት አፍሪካው ሻምፒዮና እዚህ እንዲደረግ ኮሚትመንት ወስዶ ሲሰራ አንደኛው ማሳያ ይመስለኛል። በቅርብ የነበረው ጋዜጣዊ መግለጫችሁ ላይም ተገኝች ስለነበር በመንግስት በኩል ያለው ቁርጠኝነት የሚያስደስት ነው፣ እና ደግሞ ካልሰራህ የሚያስጠይቅ አይነት ስራዎች የተሰሩ እንዳለ ይገባኛል። እና እንደው የመጀመሪያ ስትመጡ እርምጃችሁ ምን ነበር? አቃለሁ በቅርበት ሻምፒዮና እያዘጋጃችሁ እዚህ ክልል ላይ ማን ነው የህዳሴው ግድብ ዋንጫ ጨዋታዎችም እሱም አንድ ስፖርተኞችን ከፍ የሚያደርግ ይመስለኛል። ቢያንስ የውድድር ፎርማት እንዴት እንደሆነ እንዲያውቁ በር የሚከፍት ይመስለኛል። እንደው ስትመጡ ግን መጀመሪያ ያው ለምርጫ ቅስቀሳ ብቻ አይመስለኝም። አንዳንድ ጊዜ እንደዚህ ስራዎችም ሲታዩ አሀ ያሉትን እየተገበሩ ነው የሚባል አይነት የሚያስጌድ አካሄዶችን እየሄዳችሁ እንዳለ ይሰማኛል። ና ስትመጡ የነበሩ ያያችሁትን ክፍተት ለመቀየር አሁን ላይ ምን እየሰራችሁ ነው? በተለይ በዚህ በካራቴው እንዳልኩ ጅምር ነገሮች አሉ፣ ግን እንደው ወደፊትም መዳረሻችን ይሄ ነው የሚባል የሚቀመጥ ነገር ካለ እኛ በመጣንበት ጊዜ የመጀመሪያ ያደረግነው ነው ነገር ችግሮችን የመለየት ስራ ነው የሰራ ነው። ከዚህ ውስጥ በጣም ዋነኛ የነበረው ችግር የስትራክቸር ችግር ነበረበት። ብዙ ያሉ ባለሙያዎችን ያላቀፈ፣ በግሩፕ የተከፋፈለ፣ ሰዎች የተገለሉበት፣ አንዳንዶች ደግሞ በጣም አቢዩዝ አድርገው የተጠቀሙበት የነበረ ፌዴሬሽን ነበር። ስለዚህ ሁሉንም መጥራት ነበረብን፣ መነጋገር ነበረብን። የመጥራት የመነጋገር እና በሁሉም በኩል ያለውን ሀሳቦች የመውሰድ ነገር አድርገን ነበረ። የመጨረሻ ላይ የደረስነው ነገር ካራቴ እንዲቀጥል ከፈለግን ዓለም አቀፍ ግንኙነቱን ይዘን መቀጠል ነበረብን። ዓለም አቀፍ ግንኙነት ላይ በጣም የደከመ በሚባል ደረጃ የነበረ ግንኙነት ነበር። በዚህም ከአፍሪካ ዩፋክ ፕሬዚዳንት ጋር ግንኙነት አድርገናል። ሚስተር ሱሌማን በጣም ነው ያገዙ። እንዲሁም ከዓለም ካራቴ ፌዴሬሽን ጋር ግንኙነት አድርገን ነበር። በዓለም መጠቀም የምንችልባቸውን ነገሮች ምክንያቱም እኛ ረዥም ጊዜ አባል ሆነን ከ30 ዓመት በላይ በነዚህ ኢንተርናሽናል ተቋሞች አባልነን ነገር ግን አባል ሆኖ ክፍያ ከማስከፈል የአባልነት ክፍያ ከማስከፈል ውጭ በዚህ ክፍያ ለአባሎቻችን እኛ ለሀገራችን መጠቀም የምንችለውን እድል ያልተጠቀምንበት እና ኪሳራ ሊትራሊ ኪሳራ በሚባል ደረጃ እየከሰርንበት የነበረ ነበር። ስለዚህ እንዴት ነው ምን እድሎች ምን መልካም ገጽታዎች አሉ በአለም አቀፍ ላይ እንደኛ ላላደጉ አገሮች የሚደረግ ድጋፎች ምንድን ናቸው የሚሉትን ለማየት ሞክረናል። አክቲቭሊ መንቀሳቀስ እንደጀመርን በፈጣኑ ኢሜይል በመመለስ ኮሚኒኬት በማድረግ የነበሩ ክፍተቶችን በመስመር ግንኙነት ማድረግ የጀመርንበት ነበረ። ይሄ በኢንተርናሽናል ደረጃ የሰራ ነው ሲሆን፣ በሀገር ውስጥ ደግሞ ትልቅ ችግር የነበረው ከዲሲፕሊን ከመከፋፈል ውጪ የዳኝነት እና የእውቀት ችግሮች ነበሩ። የዳኝነት የአሰልጣኝነት ችግሮች ነበሩ። እንዲሁም ይሄ ብቻ አይደለም ከመንግስትም በመንግስትም ጋር ያለው እይታ የተጣመመ ነበር። ምክንያቱም እርስ በርስ በተከፋፈለ ጫና ለሚሆን ፌዴሬሽን መንግስት ድጋፍ ከሚያደረግ በአንድነት በጋራ ለማደግ ለሚፈልጉ ፌዴሬሽኖች ድጋፍ ቢያደረግ ይመርጣል መንግስት። ምክንያቱም እኛ ብቻ ሳንሆን ፌዴሬሽን ከ31 ፌዴሬሽን ነው ያለው። እኛ የነበረ በነበረን ስታንድ መንግስት ፊቱን ያዞረበት ሁኔታ ነበር። ያንን ከመንግስት አካላት ጋር በመነጋገር ለመፍታት ችለናል። ከመንግስት ጋር አንድ አቅጣጫ ላይ እንደሆነ ከመንግስት ጋር ስራዎችን እንደምንሰራ አሳይተናል። ለዚህ ማሳያ የሚሆነው የህዳሴው ግድብ ምንም እንኳን የህዳሴው ግድብ የመንግስት ፕሮጀክት ሳይሆን የህዝብ ፕሮጀክት ነው፣ ነገር ግን ብቸኛው ፌዴሬሽን ውድድር አዘጋጅቶ የግድቡን ምርቃት በማስመልከት የመጀመሪያው ነበርን። በዚህም መልካም ግንኙነታችንን ማደስ ችለናል። በስራችን ያለው ወጣት ይህ ወጣት እንዴት ይጠቀም ነው የመንግስት ዋና አላማ። መንግስት ማረጋገጥ የሚፈልገው ነገር በስሩ ያሉ ወጣቶች ይጠቀማሉ ወይ ነው። እኛ ደግሞ ስትራክቸሩን ሰርተን ፍሰቱን አሳይተን በትክክል የሚደረጉ ድጋፎች ወደ ህዝቡ፣ ወደ ወጣቱ እንደሚደርስ የሚያሳይ ሁኔታዎችን መፍጠር ችለናል። በዚህም ለምሳሌ የምስራቅ አፍሪካ ሻምፒዮና ለማዘጋጀት ማዳጋስካር ላይ ነበር የሚካሄደው። ማዳጋስካር ላይ በተፈጠረው ችግር በፍጥነት ነው የጠየቅነው። ምክንያቱም አራት ሀገሮች አቅርበው ነበረ ይህን እድል ለመጠቀም እኛ ግን ያው ፕሮሰሱን ባረግንበት ጊዜ ከሚኒስቴር መስሪያ ቤቱ ከፍተኛ ድጋፍ ተደርጎልናል። ማንኛውንም ነገር አድርገን ሀገራችንን እንድናስተዋውቅ ውድድሩ እዚህ እንዲሆን እንዲካሄድ የተደረገልን ድጋፍ የፕሮሰሳችን ውጤት ነው። ህብረተሰቡ፣ ወጣቱ ያለው ፍላጎትና ነገር ግን ድጋፍ በማጣት ወደ መስመር መግባት አለመቻሉን በማሳየት ከዓለም ካራቴ ፌዴሬሽን ድጋፍ ማግኘት ችለናል። በዚሁም የዩፋክ ዲቨሎፕመንት ክሊኒካል ፕሮግራም የሚባል የስልጠና እድል ከ20 ሺ ዩሮ በላይ የሚገመት በድጋፍ አግኝተናል። በዚህም ከዓለም ሪፈራል ኮሚሽን የዳኛ ኮሚሽን ከአራቱ አንዱ የሆነ ሮዳ የሚባል ፕሮፌሽናል የሆነ ሰው ተልኮልን ለአንድ ሳምንት ስልጠና ስናካሄድ ቆይተናል። ስልጠናውን የወሰዱ ሰልጣኞች ምናልባት እንግዲህ ራሳቸውን በደንብ አሳድገው ደግሞ የተሻለ ነገር መስራት የሚችሉበት እድል ያለ ይመስለኛል። ግን ስልጠናው ምንም ጥያቄ የለውም። ስፖርቱን በማሳደግ ባለሙያዎች ነገ ከሀገር ወጥቶ ሌላ የተሻለም ስልጠና የሚያገኙበት እንደገና ደግሞ ምናልባት በሮዳ ትልቅ ስልጣን ያለው እና ደግሞ ትልቅ በዚህ በካራቴ ስፖርት ብዙ የሰራ እንደሆነ እኔም ከዛ በኋላ ጉግል አድርጌ ያየሁት መረጃ ነበር፣ መግለጫው ላይም ስለነበርኩኝ እና ግን እንደው የስልጠናው ሂደት አንዳንድ ጥያቄዎች ነበሩበት አይደለ? በተለይ ውጤት አሰጣጥ ላይ ችግሮች እንደነበሩ አይተናል፣ በማህበራዊ ድረ ገጽም እንደዚሁም ደግሞ አንዳንድ ምናገኛቸው የስፖርት ሰዎችም ያሉት ነገር ነበሩ። እንደ ጅምር ሁሉም ነገር ትክክል ይሆናል ተብሎ ሊታሰብ አይችልም ግን እንዴት ነበር አሰራሩ? ውጤትም በውጤት አሰጣጥስ ሂደት ውስጥ የነበሩ ጥያቄዎች እንዴት ነው ሊፈቱ ሊስተካከሉ የሚችሉት በቀጣይ? ያለፈው አልፏል፣ ግን ለቀጣዮቹ እንዴት ሊሰሩ አስባችሁ? አንድ ስልጠና ስለተካፈለ ብቻ ማለፍ የለመደ ወጣት ነው የነበረው። በስልጠናው በነበረው ፕሮሰስ ስልጠናውን ሙሉ በአለም አቀፍ ስታንዳርድ እየተሰጠና የስልጠናውም ስኬጁል ፈተናው እኛ ያወጣ ነው ሳይሆን የዩፋክና የደብልዩ ኬ ኤፍ ስታንዳርድን ጠብቆ የተላለፈ ስልጠና ነው። እንደነገርኩ በካራቴ ስፖርት ውስጥ ማለት ነው። በነበሩት እንግዲህ ፌዴሬሽኑ ከተመሰረተበት ጊዜ ጀምሮ ሰው ስልጠና የወሰደ ሰው ፈተና ቢፈተንም ባይፈተንም አልፎ ሰርተፍኬት ያገኘ ኮምፒቲቲቭ የሆነ ትውልድ ማፍራት ከፈለግ የሚመጥኑ ልጆች ናቸው ማለፍ ያለባቸው። ነገር ግን ምን ማድረግ አለብህ? የወደድከው የሚያልፍበት የጠላው የሚወድቅበት ሳይሆን ክሊር የሆነ የማለፊያና የመውደቂያ ነገር ማዘጋጀት አለበት። እኛ ያደረግነው ነገር ምንድነው? የመጀመሪያው ፈተናውን የሰጠነው እኛ አይደለንም ዓለም አቀፉ ተቋም ነው የሰጠው። ፈተናው የተሰጠበት ስታንዳርድ በእንግሊዘኛ እያንዳንዱ ጥያቄ 17 ሰከንድ ነው የተሰጣቸው። ምናልባት እኛ ፈትነ ነው ቢሆን አንድ ደቂቃም ከአንድ ደቂቃ በላይም ልንሰጥ እንችል ነበረ። ተርጉመንም ልንሰጥ እንችላለን። ይሄ ግን ስታንዳርድ ነው። እኛ መንካት የምንችላቸው ነገሮች አይደሉም። ከፍተኛ የተገኘው ከሰባ የተገኘው ከፍተኛ ውጤት 48 ነው። ያ ማለት የመጀመሪያም ስልጠና እንደመሆኑ ፈተና አሰጣጡም ግራ ገብቷቸው ሊሆን ስለሚችል፣ ሰውም ስለሚያስፈልገን፣ ስታንዳርዳችንን ቀንሰን በአንድ ጊዜ ከዓለም አቀፉ ጋር ኮምፒት እናደርጋለን ብለን መያዝ ሳይሆን ስቴፕ ባይ ስቴፕ እየጨመረን ሜል ስለነበረብን ያደረግነው ነገር ምንድን ነው ከሰባው 35 ያመጣ ሰው ቀጥሎ በዳኝነት የመጨረሻው ደረጃ 20 ቢኖረው 20 ሲደመር 35 55 ነው። 55 ያገኘ ሰው ጀጅ ቢ ወይም አራተኛው ደረጃ ዳኛ ይሆናል። ሁለተኛው ደረጃ 59 ያገኘ ነው። በአራት ፖይንት ብቻ ለይተ፣ ምክንያቱም ሰው ከማጣታችን ነገ ውድድሮች ስናካሄድ መዳኘት ስላለበት 59 ያገኘ ሰው ጀጅ ኤ የሚሆንበትን ከ59 እስከ 64 እስከ 65 ደግሞ ሪፈሪ ቢ ከዛ ደግሞ ሪፈሪ ኤ እያለ በጣም በጠባብ ጋፕ ከ55 እስከ 70 ባለ በ15 የመጨረሻው ውጤት የተሰጠው ሰው ሰባ ያገኘ ሰው ነው። እንቀጥላለን። ተመልካቾች የምትገኙት የቅዳሜ ፋና ስፖርት የረፋድ ዝግጅታችን ላይ ነው። ስለ ካራቴ ስፖርት እያነሳን ነው የምንገኘው። በተለይም የኢትዮጵያ ካራቴ ስፖርት ከተመሰረተ እንግዲህ ሶስት አስርት ዓመታት ተቆጥሯል። ግን እንደ ስሙ በዓለም አቀፍ ደረጃ መወዳደር ያልቻልንበት ስፖርት ነው። ይህን ስፖርት ኢትዮጵያ እንደዚሁም ደግሞ ወጣቶች እንዲጠቀሙበት ማድረግ እንዴት ይቻላል በሚለው ጉዳይ የፌዴሬሽኑ ፕሬዚዳንት እንደዚሁም ደግሞ የተለያዩ ባለሙያዎችን እዚህ ጋብዘን እየተነጋገር ነው የምንገኘው። አሁንም ጥቂት ደቂቃዎችን አብረን እንቆያለን። አቶ ሰለሞን ተቀላቅሎናል። ማስተር ይቅርታ ራስን አስተዋውቅና እንቀጥላለን። ሲነር ማስተር ሰለሞን ከበደ ባላለሁ የካራቴ አሰልጣኝ። መቼም ካራቴ ስፖርት እንደሚታወቀው አንድ ሰልጣኝ ሰልጥኖ በሁለት ነገር ነው የሚመዘነው። አንድ በዳን ፈተና ነው፣ ሁለተኛው ደግሞ በውድድር ነው። በውድድር ሲወዳደር አገርን ነው የሚያስጠራው፣ አካባቢን ነው የሚያስጠራው፣ ከሌላው አገር ነው የሚወዳደረው። በዳን ሲሆን ደግሞ ራሱን ነው የሚያሳድገው። በሁለቱ ነው የሚታየው። ስለዚህ አሁን አንድ አገር አቀፍ ውድድር ለመወዳደር ቅድም እንደተባለው እኛ ምንወዳደርበት የነበረው በ2012 የካራቴ ሕግ ነው። አንድ ተወዳዳሪ ደግሞ ከሀገሩ ሄዶ ሲወዳደር ወይ በሚያውቅ ሰው በሚመዘን ጊዜ የመጀመሪያው ክራይቴሪያ የሚሆነው ሕግ ማወቅ ሕግን ካላወቅ በአየር ላይ በተበረር እንኳን ውጤታማ አጥቶ ነው። የአንድ ውድድር ሕግን በደንብ ማወቅ ለአንድ ሀገር ወይም ለአንድ ስፖርተኛ ትልቅ ውጤታማ ያደርጋል። ትልቅ ለውጥ ነው ያሳዩ ይህ ለውጥ ነገ ከነገወዲያ በኦሎምፒክም ደረጃ ቢደረስ ያንን ህግ ስፖርተኞቹ ስለሚያውቁት ውጤታማ ይሆናል። ካራቴ ላይ እንዳሳለፈ ሰው እንዴት አገኘው? ኢትዮጵያ ይህን እድል ማግኘቷስ ምንድን ነው ሊያስገኝላት የሚችለው? ለስፖርተኛውስ ምን አይነት መልእክት ሊኖረው ይችላል? አሁን በካራቴ ላይ ከአፍሪካ ሀገር በጣም ጎበዝ የምትባለው ግብጽ ነች። የግብጽ አስተማሪ ኦካሞቶ ናቸው። ፌዴሬሽኑ የመሰረቱት እሳቸው ናቸው። እሳቸው የመሰረቱት የዛ ከሞቱ ራሱ በ2009 በፈረንጆች ነው እሳቸው የመሰረቱት ግን ፍሬውን እያዩ የመጡት መቼ ነው? አሁን ከሞቱ በኋላ በቅርቡ ነው። የዓለም ሻምፒዮና ምናምን ሆኖ ዛሬ ይኸው መሰረቱ ተጣለ። ከኢትዮጵያ ሻምፒዮና የ የግዳሴ ግድቡ ላይ ውድድር በጣም ዘመናዊ በሆነ መልኩ አይተናል። ውድድሩን ደግሞ ዳኞቻችን አብዴት ሆነዋል። አሁን ተወዳዳሪዎቻችን አብዴት ሆነዋል። ኢስት አፍሪካ ላይ ጥሩ ነገር እናያለን ውድድር ግብጽ አሁን በአለም ሻምፒዮና ልትደርስ የቻለችበት ዋናው ሚስጥሩ ምንድን ነው? ስፖርተኞችን አሁን ኢስት አፍሪካ ላይ ትልካለች ማንኛውም ሀገር ላይ ሲባል ትልካለች፣ የምትልከው ውጤት ለማምጣት አይደለም፣ ልምድ ለማምጣት ነው። እኛ ብዙ ጊዜ የምንሸነፈው ልምድ በማምጣት ነው እና አሁን የኢስት አፍሪካው ለዓለም ሻምፒዮኗ በደንብ ያደራደረናል። አመሰግናለሁ። ማስተር ከቶሙ ልም አጠቃላይ እናደርገውና እንግዲህ ኢስት አፍሪካው እንዲሳካ መቼም አንድ ሰው ለፍቶ ወይ ደግሞ ሁለት ሰው ለፍቶ አይደለም፣ ብዙ ሰዎች በዚህ ውስጥ ተሳትፈዋል ብዬ አስባለሁ መንግስትን ጨምሮ። መመስገን ያለበት መመስገን አለበት። ልክ ወቃሽ ብቻውን መሆን አለብን ብዬ አላስብም። ይህ የኢስት አፍሪካ ውድድር እንዲሳካ ማን ምን አስተዋጽኦ ነበር የሚለውን መቼም ከአንተ በላይ የሚያውቀው የለም እና በሱ ብናጠቃለል ደስ ይለኛል። አንድ እጅ ብቻውን አያጨበጨብም። ስራ አስፈጻሚው በጋራ በወሰን ነው፣ በጋራ ባሰብ ነው፣ በጋራ የተገበርነው ነገር ነው እንጂ አንድ ሰው ብቻውን የተገበረው ነገር እንደሌለ ክሊር የሆነ መልእክት ማስተላለፍ እፈልጋለሁ። መስራት እንኳን ቢፈልግ አንድ ሰው እንቅፋት የሚሆን ሰው ካለ መስራት አይችልም። እንቅፋት አለመሆን ራሱ መስራት ነውና የነብ ያለን ስራ አስፈጻሚ ከዛ እየዘለለ በሚጠራበት ቦታ የሚገኝ ሀሳቡን የሚገልጽ ቁጭት ያለው ዓለም የደረሰበትን ቴክኖሎጂ የሚረዳና ተወዳዳሪ የሆነ ለመጀመሪያ ጊዜ ሊባል በሚችል ሁኔታ የተዋቀረ ከተለያየ ስራ ዘርፍ ኃላፊነት የተዋቀረ ስራ አስፈጻሚ ስላለን ከዚህ ስራ አስፈጻሚ ጋር መስራቴ ከፍተኛ ደስታ የሚሰማኝ መሆኑን በዚህ ማስተላለፍ እፈልጋለሁ። ማመስገንም እፈልጋለሁ። ክቡራን ተመልካቾች ፋና ስፖርት ቅዳሜ ረፋድ ዝግጅታችን በካራቴ ስፖርት የእስካሁን ቆይታውን አድርጓል። ስለነበረን ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸር ሳምንቱ